ብራን ተመልካቾ ጤና ይስጥልን። ክብራን ተመልካቾቻችን ከሀረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘን ቀርበናል። ዜናዎቹን እየመራው ነው ያያንተው አመዳብራች ቆይታ ማድረግ ይሆናል። በቅድሚያ ምክልላዊ ዜናዎች። የመንገድ ደህንነት ስርዓትን በማዘመን ከትራንስፖርት አደጋ ህብረተሰቡን ለመጠበቅ በትኩረት እየተሰራ እንደሚገኝ የሀረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኦሜር ገለጹ። በክልሉ በዛሬው ዕለት አዲስ የትራፊክ ደንብ ማስጀመሪያ መርሃ ግብር ተካሂዷል። ገዛኸኝ አራጌ በዝርዝር ያቀርበዋል። በሐረሪ ክልል የመንገድ ትራፊክ ሕጎችን በማክበር ራስዎንና ቤተሰቦን ከትራፊክ አደጋ ይጠብቁ በሚል መሪ ሀሳብ አዲስ የትራፊክ ደንብ ማስጀመሪያ መርሃ ግብር ተካሂዷል። የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር በወቅቱ እንደገለጹት ለአንድ ሀገር ሁለንተናዊ እድገት ዘመናዊ አስተማማኝና ደህንነቱ የተጠበቀ የትራፊክ አገልግሎት ማስፋፋት ጉልህ ሚና እንዳለው ገልጸዋል። ለአንድ ሀገር ሁለንተናዊ እድገት አስተማማኝ ዘመናዊ እና ደህንነቱ የተጠበቀ የትራንስፖርት አገልግሎት መስፋፋት ጠቀሜታው ከፍተኛ ነው። በተለይም እንደ ሀገራችን ላሉ በታላቅ ኢኮኖሚያዊ መነቃቃት ላይ ለሚገኙ ሀገራት የመንገድ ትራንስፖርት ሚና የአንበሳውን ድርሻ ይይዛል። ይሁን እንጂ ዘርፉ በአግባቡ ካልተመራ ከሚሰጠው ከፍተኛ ጥቅም ጎን ለጎን የሚያስከትለው አሉታዊ ተጽዕኖ

ከለውጥ ወዲህ በተሰሩ በርካታ የቅንጅት ስራዎች የትራፊክ አደጋዎችን መቀነስ ቢቻልም እንደ ሀገር ባሉ አነስተኛ ተሽከርካሪዎች የሰው ህይወት፣ አካል ንብረት ላይ ጉዳት እያስከተሉ እንደሚገኙ ጠቁመዋል። በክልል ደረጃ ያለፉት ሶስት አመታት ከ2015 ዓ ም እስከ 2017 ያለው መረጃ እንደሚያሳዩት በትራፊክ አደጋ 71 ዜጎች ህይወታቸው ማለፉን፣ 261 ቀላል፣ 166 ከባድ ጉዳትና በንብረት ደረጃ 74 ሚሊዮን የሚጠጋ ውድመት መድረሱን አንስተዋል። ከመንገድ ትራንስፖርት አደጋ ህብረተሰቡን ለመጠበቅ የግንዛቤ ማስጨበጫ ስራዎችና የህግ ማስከበር ስራዎች እየተከናወነ መሆኑንም አስገንዝበዋል። ለአደጋው በአንድም ሆነ በሌላ በኩል መከሰት ምክንያት የሆኑ ብልሹ አሰራሮችን ለመቅረፍ ደንቡን ተግባራዊ በማድረግ በትኩረት መስራት እንደሚገባ ጠቁመዋል። እንደ ክልላችን ተጨባጭ ሁኔታ በርካታ ግንዛቤ የማስጨበጫና የህግ ማስከበር ስራዎች እየተከናወነ ይገኛል። ሆኖም የመንጃ ፈቃድ አሰጣት ሂደት፣ የተሽከርካሪ ምርመራ ተቋማት ተግባራት እና የመናሪያ እና የህግ ቁጥጥር ተግባራት በእውነተኛ አሰራር ላይ ካልተመሰረተ የሚሰሩ ስራዎችን ሁሉ ከንቱ ስለሚያደርጋቸው አሰራሮችን በማጥራት የማዘመን ስራዎች እየተሰሩ ቢሆንም ገና ብዙ ስለሚቀራቸው ጉዳቱ ዞሮ ዞሮ የሰውን ህይወት

የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ኢብሳ መሀመድ በበኩላቸው ከዚህ ቀደም የነበረውን የትራፊክ ደንብ ረጅም ጊዜ ያገለገለ የሆነ በመሆኑ ከዘመኑ ቴክኖሎጂ ጋርና ካለ የትራፊክ ፍሰት ጋር ለማጣጣም ያለመ መሆኑን ጠቁመዋል። የትራፊክ ደንብ አሰራርን ዲጂታላይዝድ በማድረግ የትራፊክ ደንብን ተላልፈው የሚገኙ አሽከርካሪዎችን ከወረቀት ነጻ ቅጣት እንደሚደረግ ጠቁመው ቅጣቶቹ የገንዘብ ብቻ ሳይሆን እስከ መንጃ ፈቃድ መነጠቅ የሚያደርሱ መሆኑን ገልጸዋል። ከዚህ በኋላ ቅጣቶች በወረቀት እና በእጅ የሚከናወኑ አይሆኑም። ዘመናዊ ቴክኖሎጂን በመጠቀም በሞባይልና በዳታቤዝ የተደገፈ አሰራር ተዘርግቶ ተግባራዊ እየሆነ ይገኛል። አዲሱ የትራፊክ ደንብ የቅጣት ነጥብን አስመልክቶ አዲሱ ደንብ በገንዘብ ብቻ በገንዘብ ቅጣት ብቻ አይወሰንም። ተደጋጋሚ ጥፋት የሚያጠፉ አሽከርካሪዎችን ነጥብ እየተመዘገበባቸው መንጃ ፈቃዳቸው እስከ መሰረዝ የሚደርስ እርምጃ የሚወሰድባቸው መሆኑን ታውቆ፣ ይህ ደንብ ክልላችን ላይ ተግባራዊ መሆን እንዲጀምር ታስቦ የተደረገ ነው። ደንቡ የሕብረተሰቡን ደህንነት በማስጠበቅ የትራፊክ ፍሰት መጨናነቅን የሚቀንስና እየተከናወኑ ያሉ የኮሪደር ልማት ስራዎችን የሚጠብቅ መሆኑን ጠቁመዋል። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ከፖሊስ ኮሚሽንና ከሚመለከታቸው አካላት ጋር በቅንጅት የደንቡን ተፈጻሚነት እንደሚያረጋግጥ አስገንዝበዋል። የሐረሪ ክልል የባህል ቅርስና ቱሪዝም ቢሮ የኪነ ጥበብ ተሰጥኦ ያላቸው ወጣቶችን ተጠቃሚ ለማድረግ በትኩረት እየሰራ መሆኑን አስታወቀ። ቢሮ ከፌዴራል የባህልና ስፖርት ሚኒስቴር ጋር በመተባበር በኪነ ጥበብ ላይ ያተኮረ ስልጠና መስጠት ጀምሯል። ናርዶስ ዳምጤ ተጨማሪ አላት። የሐረሪ ክልል የባህል ቅርስና ቱሪዝም ቢሮ ከፌዴራል የባህልና የስፖርት ሚኒስቴር ጋር በመተባበር በኪነ ጥበብ ላይ ያተኮረ ስልጠና መስጠት ጀምሯል። የቢሮው የባህል ዳይሬክቶሬት አቶ እስክንድር አብዱራህማን እንደገለጹት ስልጠናው የሚሰጠው የኪነ ጥበብ ስራን ለማስተዋወቅና ተሰጥኦ ያላቸውን ወጣቶች እውቀትና ልምድ ለማሳደግ እንደሆነ ተናግረዋል። ስልጠናው በውዝዋዜ በትያትርና በሙዚቃ ላይ ያተኮረ መሆኑን ተናግረው ወጣቶች ባህላቸውንና ማንነታቸውን በተፈጥሮ ስጦታዎቻቸውን በመግለጽ ተወዳዳሪ እንዲሆኑ ስልጠናው ይረዳል ብለዋል። ሐረር ቀደም ሲል የነበራትን የኪነጥበብ ቦታ መልሳ እንድታገኝ፣ ሁለተኛ ደግሞ በዚህ ስልጠና ላይ የሚሳተፉ የአማተር ኪነጥበብ ባለሙያዎች በዘርፎ የተሻለ እውቀት ኖራቸው በባለሙያ የታገዘ እውቀት ማለት ነው። በቀጣይ ከኛ ጋር የሚሰሩትን ስራ፣ በራሳቸው የሚሰሩትን ስራ፣ እንዲሁም ተደራጅተው ለሚሰሩት ስራ እውቀት እንዲያገኙ ልምድ እንዲያገኙ። ስልጠና ምክንያቱም የሚሰጠው በሁለት መልኩ ነው፣ የንድፍ ሀሳብና የተግባር ስልጠና፣ ሁለቱም ስልጠና ነው የሚሰጠው። ስለዚህ እንግዲህ በዚህ በታሰበው ቀን መሰረታዊ የሆኑ በኪነ ጥበብ ዘርፍ ማለት ያው ስልጠና የሚሰጠው ለአሁን ያሰብነው በሶስት ርዕሰ ጉዳዮች ነው ስልጠናውን ለመስጠት ያሰብነው አንዱ በውዝዋዜ በቲያትርና ሙዚቃ በነዚህ ሶስት ርዕሰ ጉዳዮች ነው ስልጠናውን ለመስጠት ያሰብነው። ስለዚህ በነዚህ ርዕሰ ጉዳዮች ላይ የተወሰነ ቫሊዩ አድ የሚያደርግላቸው እውቀት እንዲያገኙ መሰረት ያደረገ ስልጠና ነው የዛሬው ስልጠና። አቶ እስክንድር አክለውም ወጣቶቹ በኪነ ጥበብ እና በሌሎች ዘርፎች የተለያዩ ተሰጦዎች እንዳሏቸው ጠቁሞ እነዚህን ተሰጦዎች ለማዳበር ያገኙትን የስልጠና እድሎች በሚገባ መጠቀም እንዳለባቸው አሳስበዋል። ወጣቱ እንግዲህ የተለያየ እውቀት ያለው ወጣት ነው፣ የተለያየ ተመክሮ ያለው ወጣት ነው። በኪነ ጥበቡም በሌላውም ዘርፍ በዚህ ዘርፍ ደግሞ ተፈጥሮ። ተሰጦ ያላቸው ወጣቶችም አሉ ከዛም ባሻገር ከነሱ የሚጠበቀው እንዲህ አይነት እድል በክልል ደረጃ ሲመቻች ይህን እድል በመጠቀም እዚህ ስልጠና ላይም በንቃት በመሳተፍ በቀጣይ በክልሉ ላይ የሚሰሩ ስራዎች በርካታ ስራዎች አሉ ከዚህ ዘርፍ ጋር በተያያዘ ስለዚህ እዚህ ዘርፍ ላይ በቀጣይ በሚደረጉ በሚታሰቡ ስራዎች ላይ በራሳቸውም ቅድም እንዳልኩት በልምድም በተሰጦም ያላቸውን እውቀት ለማዳበር ይሄ ስልጠና ትልቅ መሰረት የሚጥልና ለቀጣይ ስራቸው የሚያግዝ ስለሆነ እዚህ ላይ በደንብ እንዲሳተፉ ያገኙትን እውቀት ወደ ተግባር እንዲቀይሩ ነው። ስልጠናው በንድፍ ሀሳቦችና በተግባሮች ላይ ያተኮረ ሲሆን ለአምስት ተከታታይ ቀናት እንደሚሰጥም ለማወቅ ተችሏል። ጾታዊ ጥቃትን በመከላከልና ግንዛቤ ከመፍጠር አንጻር ተቋማት ተቀናኝተው መስራት እንዳለባቸው የሀረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ኃላፊ ወይዘሮ ረምዚ አብዱል ውሃብ ገለጹ። ሳራዱስ ፋውንዴሽን ከሀረሪ ክልል ሴቶች ህጻናት ቢሮ ጋር በመተባበር ከተለያዩ ተቋማትና ወረዳዎች ለተውጣጡ የስርዓተ ጾታ ባለሙያዎች በሴቶች ጥቃት ዙሪያ ግንዛቤ ማስጨበጫ መድረክ አካሂዷል። ተጨማሪ ጾታዊ ጥቃትን በመከላከልና ግንዛቤን ከመፍጠር አንጻር ተቋማት ተቀናጅቶ መስራት እንዳለባቸው የሀረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ኃላፊ ወይዘሮ ረምዚያ አብዱልውሃብ ገልጸዋል። ሳራ አዱስ ፋውንዴሽን ከሀረሪ ክልል ሴቶችና ህጻናት ቢሮ ጋር በመተባበር ከተለያዩ ተቋማትና ወረዳዎች ለተወጣጡ የስርዓተ ጾታ ባለሙያዎች በሴቶች ጥቃት ዙሪያ ግንዛቤ ማስጨበጫ መድረክ አካሂዷል። የሀረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ኃላፊ ወይዘሮ ረምዚያ አብዱልውሃብ እንደገለጹት የስልጠና ዋና ዓላማ ጥቃትን ከመከላከልና ግንዛቤን ከመፍጠር አንጻር ለተቋማት ግንዛቤ ለማስጨበጥ እንደሆነም ተናግረዋል ተናግረዋል። ጾታን መሰረት ያደረጉ ጥቃቶች የሚል ጽሁፍ ያቀረቡት ወይዘሮ ቤዛ መሻሻ በስራተ ጾታ ዝግጅትና ስልጠና ቡድን መሪ እንደገለጹት ሁሉም ተቋማት ሴቶች ጥቃትን ለመከላከል የበኩላቸውን ድርሻ ሊወጡ እንደሚገባም ገልጸዋል። አክለውም ህብረተሰቡ ሴቶች ላይ ጥቃት ሲደርስ ለሚመለከተው አካል ጥቆማ መስጠትም ባህል ሊያደርግ እንደሚገባም አክለዋል። የስልጠናው ተሳታፊዎች በበኩላቸው ባሉበት ተቋምና ኃላፊነት ላይ የሴቶችን ጥቃት ለመከላከልና ግንዛቤ ለመስጠት የበኩላቸውን ድርሻ እንደሚወጡም ተናግረዋል። ጥቃትን መከላከል የወስን ተቋማት ብቻም ሳይሆን የሁሉም ህብረተሰብ ኃላፊነት ሊሆን እንደሚገባም ተናግረዋል ተናግረዋል። በመጨረሻም በየተቋማቱ ያሉ ባለሙያዎች ተቀናጅተው እንደ ክልል የተሻለ ስራ ለመስራት እንዲያስችል ፎረም ተዘጋጅቶ አብይ ኮሚቴም ተመርጧል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች ስናልፍ ኢትዮጵያ ህብረ ብሔራዊ አንድነቷን ካላጠናከረች ሰላማዊ ልማታዊ ጉዞ ማድረግ እንደማትችል ሁሉም ሰው መገንዘብ እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። በሌላ ዜና ባለፉት የለውጥ ዓመታት የኢንቨስትመንት ከባቢን መቀየር ያስቻሉ በርካታ ስኬታማ ማሻሻያዎች መከናወናቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። እነዚህንና መሰል አገር አቀፍ ዘገባዎችን ሌንሽ መለስ በተከታይነት ታቀርበለች። ኢትዮጵያ ህብረ ብሔራዊ አንድነቷን ካላጠናከረች ሰላማዊ ልማታዊ ጉዞ ማድረግ እንደማችል ሁሉም ሰው መገንዘብ እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። ኢትዮጵያ ያለመችውን ግብ እንድታሳካ የወንድማማችነት እሴትን ማጽናት፣ የሲቪክ ባህልን ማጎልበትና ቀጠናዊ ትስስርን ማጠናከር በአማራጭ የሌለው ቅድመ ሁኔታ መሆኑን ነው የጠቆሙት። መንግስት እውነተኛ ፌዴራሊዝም እንዲጸና መስራት እንዳለበት፣ ለዚህም እያንዳንዱ ክልል በህግ የተሰጠውን ስልጣንና ነጻነት ተጠቅሞ ለሰላምና ለልማት መስራት እንደሚገባው ገልጸዋል። ቋንቋን በተመለከተም የብዝሀ ልሳን ስርዓት መፈጠር እንዳለ እንዳለበት የጠቆሙ ጠቅላይ ሚኒስትሩ በርካታ ቋንቋዎች በሚነገሩበት ሀገር ውስጥ እነዚያን ማካተት ካልተቻለ ውጤታማ መሆን አይቻልም ብለዋል። በመግባባት ቀጣይነት ያላቸው አስታራቂ ተቋማትን መፍጠር ለኢትዮጵያ የሚያስፈልግ ሌላኛው ጉዳይ መሆኑን አንስተው ህገ መንግስቱን ጨምሮ የተቋም ግንባታ በጋራ ውይይትና መግባባት ላይ ተመሰርተ መሆን እንዳለበት ተናግረዋል። ከጎረቤት ሀገራት ጋርም አብሮ ማደግን ማዕከል አድርጎ ኢኮኖሚያዊ ትብብርን ማጠናከር የኢትዮጵያ መንገድ መሆን እንዳለበት ጠቅላይ ሚኒስትሩ ገልጸዋል። ባለፉት የለውጥ ዓመታት የኢንቨስትመንት ከባቢውን መቀየር ያስቻሉ በርካታ ስኬታማ ማሻሻያዎች መከናወናቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ለዚያ እንዳሉት ባለፉት ሰባት ዓመታት የኢትዮጵያን የኢኮኖሚ አቅም ለማሳደግ የሀገር በቀል የኢኮኖሚ ማሻሻያ ተነድፎ አይነተ ብዙ ተግባራት እየተከናወኑ ነው። ሀገር በቀል የኢኮኖሚ ማሻሻያው ከሚያተኩርባቸው ዘርፎች አንዱ የኢትዮጵያን የኢንቨስትመንት ፍሰት በይበልጥ ማሳደግ መሆኑንም አስረድተዋል። ከነዚህ መካከል የህግ ማሻሻያ በማድረግ የኢንቨስትመንት ከባቢውን ተገማችና ግልጽ ወደሆነ የኢንቨስትመንት አውድ ቀየር ያስቻሉ ከ120 በላይ የሕግ ማሻሻያዎች ተደርጓልን ብለዋል። ማሻሻያዎችን ተከትሎም ለበርካታ ዓመታት ለውጭ ባለ ሀብቶች ዝግ የነበሩ ሴክተሮችን ክፍት በማድረግ እንዲሳተፉበት ተደርጓልም ያሉት በሌላ በኩል ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገው ጥረት ተሳክቶ የኢንቨስትመንት እንቅስቃሴውን በይበልጥ እንደሚያሳድገውም አስገንዝበዋል። በተጨማሪም በቅርቡ ወደ ተግባር የገባው የአፍሪካ ነጻ የንግድ ቀጠና ለኢንቨስትመንት ፍሰቱ ማድረግ የጎላ ሚና እንዳለው አመላክተዋል። በኢትዮጵያ 63 ሚሊዮን ዜጎች በጤና ምድን ስራ ታቅፈው ሕክምና እያገኙ መሆናቸውን የኢትዮጵያ ጤና ምድን አገልግሎት አስታውቋል። አገልግሎቱ የ2017 በጀት ዓመት አፋጸምና የ2018 የአዲስ አባል ምዝገባና አዲሳት መጀመሩን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ስለ አገልግሎቱ ማብራሪያ የሰጡት የኢትዮጵያ ጤና ምድን አገልግሎት ምክትል ዳይሬክተር የአምሮት አንዱ ዓለም የማህበረሰብ አቀፍ የጤና ተደራሽነትን በወረዳዎች ተደራሽ ለማድረግ በተሰራ ስራ በ2017 በጀት ዓመት 1195 ወረዳዎችን በአዲስ ተጠቃሚ ማድረግ ተችሏል ብለዋል። በ2018 ትምህረት በጀት ዓመት በትግራይና በሶማሌ ክልል በሚገኙ 125 ወረዳዎች የጤና መድን አገልግሎት ለማስጀመር መታቀዱን ተናግረዋል። ምክትል ዋና ዳይሬክተሯ አክለውም በሀገሪቱ የተገበረ ባለው የጤና መድን ስርዓት 63 ሚሊዮን እማወራና አባወራዎች በአባልነት ታክፈው አገልግሎቱን እያገኙ መሆኑን ጠቅሰዋል። በበጀት ዓመቱ በአዲስ ከተቀላቀሉት አባላት ውስጥ 4.3 ሚሊዮን ዜጎች ለጤና መድን አባልነት የሚከፈለውን መክፈል የማይችሉና በመንግስት እየተደጎሙ የህክምና አገልግሎት በማግኘት ላይ መሆናቸውን ጠቅሰዋል። በኦሮሚያ ክልል ደረጃ ሀያኛው የብሔሮች ብሔረሰቦች ና ህዝቦች ቀን በዓል በቡሌ ሆራ ተከብሯል። በመርሃ ግብሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የጨፌ ኦሮሚያ አፈ ጉባኤ ሳዕዳ አብዱረማን፣ የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ና ሌሎች የፌዴራል ና የክልል ስራ ኃላፊዎች ተገኝተዋል። በዓሉ የክልሉን ህዝብ ባህል ማንነት ና ትውፊት በሚያንጸባረቅ መልኩ መከበሩን የፋና ብሮድካስቲንግ ዘገባ ያመላክታል። በትናንትናው ዕለት በኦሮሚያ ክልል ሀያኛውን የብሔሮች ብሔረሰቦች ና ህዝቦች ቀን በዓል አስመልክቶ በቡሌ ሆራ ዩኒቨርሲቲ የፓናል ውይይት ተካሂዷል። ያው የብሔሮች ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ የፊታችን ህዳር 25 ቀን 2018 ዓ.ም ጀምሮ ይከበራል። ወደ ዓለም አቀፍ ዘገባዎች ስናልፍ በናሚቢያ አዶልፍ ሂትለር ምርጫውን ካሸነፈ በኋላ ስሙን ቀይሯል። ቀደም ሲል አዶልፍ ሂትለር ኦኖና በመባል ይታወቅ የነበረው የናሚቢያ ፖለቲከኛ ስሙን ቀይሯል፣ በይፋዊ ሰነዶቹ ላይም ሂትለር የሚለውን ስም አስቀርቷል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። ስሜ አዶልፍ ሂትለር አይደለም፣ እኔ አዶልፍ ኦኖና ነኝ። ሰዎች ቀደም ሲል አዶልፍ ሂትለር ብለው ሲጠሩኝና የማላውቀው ሰው ጋር ለማገናኘት ሲሞክሩ አይቻለው ሲል በዚ ሳምንት ለዘናሚቢያ ጋዜጣ ተናግሯል። በሀገሪቱ ሰሜናዊ ክፍል በኦሾና ክልል የአካባቢው ፖለቲከኛ የሆኑት ኡኖና በስሙ ምክንያት ዓለም አቀፍ ትኩረት ስበው ነበር። ከናዚ ርዕዮተ ዓለም ጋር እንደማይስማማ ገልጾ አባቱ ታሪካዊ ጠቀሜታውን ባለመረዳት አዶልፍ ሂትለር የሚለውን ስም እንደመረጡለት ተናግሯል። ናሚቢያ በሀያኛው ክፍለ ዘመን መጀመሪያ ላይ አዶልፍ ሂትለር በበርሊን ስልጣን ከመያዙ በፊት ለብዙ አስርተ ዓመታት የጀርመን ቅኝ ግዛት ነበረች። ኡኖና ሮብለት በኦሾና በተካሄደ የድጋሚ ምርጫ ላይ ተወዳድሮ አወዛጋቢ ስም ቢኖረውም በሰሜናዊ አነስተኛ የምርጫ ክልል መቀመጫውን አስጠብቋል። ቀደም ሲል የተካሄዱትን ምርጫዎች በከፍተኛ ድምፅ አሸንፎም ነበር። የገዢው ስዋፖ ፓርቲ አባል የሆኑት ኡኖና ሰላሳ፣ አካባቢው ማህበረሰብ ጉዳዮች ተደራሽና የመሰረተ ልማት ተነሳሽነት ላይ በሚሰሩት ስራ ይታወቃሉ። ከስልጣን የተወገዱት የጊኒ ቢሳው ፕሬዝዳንት ሴኔጋል ሴኔጋልን ለቀው ኮንጎ ገቡ። ከአስራ ሁለት ገደማ ሰዎች የቤተሰብ አባላትና የቅርብ አጋሮቻቸው ከኤምባሲው ጋር ወደ ኮንጎ እንደተጓዙ ተገልጿል። ምስጋና ኃይሉ በዝርዝር ያቀርበዋል። ከስልጣን የተወገዱት የጊኒ ቢሳው ፕሬዝደንት ሴኔጋልን ለቀው ኮንጎ ገቡም። ከስልጣን የተወገዱት የቀድሞ የጊኒ ቢሳው ፕሬዝደንት ኦመር ሴሴ ኮምቦሎ ዳካርን ለቀው ብራዛቪል ደርሰዋል። የጉዟቸው አውሮፕላን ከስልጣን በተወገዱት መሪ አቅራቢያ ካሉ ምንጮች እንደተገለጸው በኮንጎ ሪፐብሊክ ፕሬዝደንት ዴኒስ ሳሳዎ ኒጌሶ የቀረበላቸው መሆኑን ጂውንን አፍሪካ ዘግበዋል። ከ12 ገደማ ሰዎች የቤተሰብ አባላትና የቅርብ አጋሮቻቸው ከኢምቦሎ ጋር ወደ ኮንጎ እንደተጓዙ ተገልጿል። በአሁኑ ወቅትም በዋና ከተማዋ ውስጥ ከሚገኙት ዋና ዋና ሆቴሎች በአንዱ ውስጥ ተቀምጠዋል ነው የተባለው። በዘገባው መሰረትም የቀድሞ መሪ ኮንጎን እንደ መጠለያነት መምረጣቸው ያጋጣሚ አይደለም። ኢምቦሎ በ2019 እስከ 2020 ወደ ስልጣን ከመምጣታቸው በፊትም እንኳ አባዬ ብለው የሚጠሯትና በኦያዮ የሚገኘው ፕሬዚደንታዊ መኖሪያ ቤታቸው በመደበኝነት የሚጎበኘውን ፕሬዚደንት ሳሶን ኒጎሶን ለዓመታት የዘለቀ የጠበቀ ግንኙነት ነበራቸው። ኢምቦሎ በህዳር 17 ታስረው፣ ከዚያ በኋላም ባለው ቀን ደግሞ ስርዓቱን ወደነበረበት ለመመለስ የሚንቀሳቀሰው ከፍተኛ ወታደራዊ አዛዥነትን ከስልጣን አስወግዷቸዋል። ጦሩ የምርጫውን ሂደት አግዶ ሜጀር ጄኔራል ሆርቶ ታማን የጊኒ ቢሳው ጊዜያዊ ፕሬዚደንት አድርጎ አስምሏል። አዲሱ መሪን ኤሊዲ ዋጄራቴኦን በጠቅላይ ሚኒስትርና የገንዘብ ሚኒስትር አድርገው በመሾም የሽግግር መንግስት ተቋቁሟል። ምንጮች እንደሚሉት ከሆነ ኢምቦሎ በሴኔጋል ቆይታቸው በአገሪቱ አመራር ላይ እያደገ በመጣው አለመግባባት ምክንያት አስቸጋሪ ሆኖባቸዋል ነው የተባለው። ክቡራን ተመልካቾቻችን፣ ከሐረሪ ቲቪ ለሳቱ የነበሩን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ።